ወንድ ልጆቻቸውን እየጨፈጨፈ እየገደለ ሴቶቻቸውን ይተዋል። እንደ መዋለድ እንኳን እንዳያቆሙ ለባርነት። አንድ አመት እያለፍኩ አንድ አመት እገላለሁ በሚገልበት አመት ነው ነቢዩላህ ሙሳ አለይሂ ሰላም የተረገዘ። አዋላጅ በየቦታው ልኳል ፊርዓውን። አዋላጆቹ እሱ የሾማቸው አዋላጆች ብቻ ናቸው ሴቶችንም ያዋልዱት ወንድ ከሆነ እዛው እንዲገደል ይደረጋል። ሴት ከሆነ ይተዋል። ሴት ከሆነች ትተዋለች። ሴቶችን ብቻ መተውም በጣም ከባድ ግፍ ነበር። ለፋሕሻ ለምን ያጋልጣል። ወንዶችን መግደሉ ጋር በተጨማሪ ሴቶችን መተውም በጣም ግፍ ነበር። ታዲያ ነቢ- ነቢዩላህ ሙሳ አለይሂ ሰላም እናት ሆዷ እየገፋ ሲሄድ እንግዲህ ቀልቧ እየተሰበረ እየተሰበረ አሁን ወንድ ቢሆን

ከባድ ነው በጣም ማለት፣ ዛሬ ላይ አሁን ዝም ብለህ ወደ ህይወት ማሰብ እኮ ነው፣ አይደል? ታደርግ ነበር አሁኑ፣ ሴት በዚህ ደረጃ ማለት፣ ምን አይነት እምነት ነው? በተለይ እናቶች፣ እናቶች ገና ያልጠገ ማለት መውለዷ ነው፣ አደለች ሴት ብቻ። በጣም ከባድ መልዕክት ነው። ለዚህ እኮ ነው እሷ ምን አለች መሰለ፣ አላህ የነበረችበትን ሁኔታ ሲገልጽ እንካደት

ብቸኛ ሐሳቧ ሙሳ ብቻ ሆነ ማለት ነው። ፋሪግ ማ ባዶ ኦና ሆነ ልቧ ማለት ነው። ሙሳን ብቻ ነው የምታስበው በዛ ሰዓት። ኢን ካደት ለቱብዲ ቢሃ በጣም ከመጨነቋ የተነሳ ወንዝ ላይ ጥየዋለሁ ብላ በግልጽ ልትናገር ምንም አልቀራትም ማለት ነው። ለውላ አረበጥን አላ ቀልቢሃ ልቧን አጸና ነው እንጂ ልታጋልጠው ነበር እሷ ራሷ።

የተፈራው ሰውዬ ይለይ ጣላት እዛው እኮ ነው የሚወስደው። አላ አንተ ጀሊል እኮ በቃ ያሻውን ሰለ አይደል? ይሄው አንተ ቸላህ፣ አንተ ጋለው፣ አላ ምን ታደርግ እንደሆነ ብቻ። ይሄው አንተ እየዞርክ እያስገደል ማለት ሙሳ የሚባል እኮ ይመጣል፣ አይሁዶችን ነፃ ሊያወጣ የሚችል ፊርዓውንን ንጉስ ንግስና አፈርድሜ የሚያስገባ ሙሳ የሚባል አንድ ነቢይ አለ የሚመጣ ተብሎ እኮ ትንቢት አለኝ ነው። እሱ ሁሉም ይገል ሙሳን ፍለጋ ነው። ሙሳን ወሰደላቸው። ባለሟሎቹ አገኛቸው። በጣም የሚያምሩ ናቸው። አላህ ደግሞ ፍቅር ማን ልብ ጣለ አቸ ላተብትሉሀለች አትግደል

ወደ እናቱ መለስ ነው፣ አይኗ ይረጋና ሐዘን የሚባል ነገር ከልቧ ይጠፋ ዘንድ ልንጠግናት ማለት እኮ ወደ እሷ መለስ ነው አላሉ። ሱብሐነላህ፣ ለአላህ ምን ይሳናል? ወላሂ እኛ የፈለገ ብንደክም የፈለገ ብንጥር የፈለገ እቅድ ብናወጣ አላህ ሱብሐነ ተዓላ ከወሰነልን አላህ ሱብሐነ ተዓላ ካበጀለን እሱ ድንበር ካደረገልን ውጭ ወደ የት መሄድ አንችልም። አላህ ከፈለገ ምንም የማይመስለውን ነገር እንኳን እንዲሆን ያደርገዋል። አላህ ከፈለገ አይደለም እኛ ምንፈልገውን ይቀርና በአእምሯችን ውል ብሎ የማያውቀውን ነገር እንኳን ያመጣልናል፣ ያደርግልናል። ሱብሐነላህ ከኛ የሚጠበቀው በሱ ላይ በኩል ማድረግ ነው። እሱም ማመን ነው። በእሱ ላይ ተስፋ ለመቁረጥ ነው። የነቢዩላህ ሙሳ አለይህ ሰላም ታሪክ ለዚህ ትልቅ ማሳያ ነው። አስቡት እንግዲህ፣ ሊገለው የሚፈልገው ጠላቴ ነው ብሎ የሚያስበው ልጅ ያን ሁሉ አገር እያመሰ ያለውን ፊራውን ራስ አሳድጎ ብሎ ሰጠው፣ አስበጅራል ለእናቱ ክፍያ እየከፈለውላ እንዲያሳድጎ አደረገው። አላ ስብሃነ ወተዓላ ከፈለገ እንደፈለገ ያደርገዋል። ሁሉም በእጁ ነው። ኩን ማለት ብቻ ነው የሚጠበቅበት ከሱ አጃይብ። ስለዚህ እኛ ለምን እንጨነቃለን? ይህን ያህል ለምን እንጠበባለን? አላህ ከወሰነልን፣ እሱ ካበጀልን እንደማንወጣ እርግጠኛ ምንም ከሆነ እኛ ከኛ የሚጠበቀው በትንሽ ሰበብ ማድረስ ብቻ ነው። ሌላውን ነገራችንን በሙሉ ለአላህ ስብሃነሁ ተዓላ መተው ነው። እሱ እንደሚሆን አድርገው እሱ የጻፈልኝ ነው የደረሰብኝ እሱ ካለ ውጭ አልወጣም ብለን ሁሉ ነገራችንን ለእሱ እንስተው እርግጠኛ እንሆን። በሱ ሁሉ ነገር ተው። ለማን ሲል፣ ለማን ሲል፣ ለማን ሲል ለአላህ ሲል። እዚህ ቦታ ላይ አንድን ሰሐባ ላንሳ። ሐንዳላ እብኑ አቢ ዓምር ሐቂቃ እንደው ስለ ሐንዳላ እኛ ማውራት አለብን፣ ከባድ ነው ብቻ ታዋቂ ሳሃባን የነብዩ አለይሂ ሰላቱ ሰላም የቅርብ ወዳጅ ነው። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ደግሞ ስልምና ሲመጣ ከሁለት ትልልቅ ጠላቶች መካከል የተፈለቀቀ እንቁ ነው። አባቱ አቢ ዓምር ራሂብ ዕለት በዕለት በአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ላይ የውሸት ተራ ሰነዶችን እያወራ አዛ ያደረጋቸው ብዙዎችም በጆሯቸው ውስጥ የማይሆኑ ታሪኮችን እየነገረ ያሰቃያቸው በአላህ መልእክተኛ ላይ ክፉ ቃላቶችን የወረወረ ብዙ የውሸት አንጃዎችን የፈበረከ ግለሰብ ነው አባቱ። ሐንዘላ የአላህ መልእክተኛ ዘንድ መጣ። የአላህ መልእክተኛ ሆይ አላችሁ፣ ፍቀዱልኝ ልግጀለው አባቴን አላችሁ። ምንም ከእስልምና የሚበልጥ ነገር ወጣ ከሐንዘላ። ገና ወጣት ነው። የኡሁድ ጦርነት ሊደረግ ወቅቱ ሲቀርብ ሐንዘላ ጫጉላ ውስጥ እየገባ ነበር፣ ትዳር እየመሰረተ ነበረ የአብዱላህ ቢን ኡበይ ቢን ሰሉል ልጅ

በጭራሽ ብድግ አለ ሀንዘላ አንድ ጥሪ ሰማሱ ለምን ጀናባ አሁኑ እንደወጣ ታውቃላችሁ ይሄ ጥሪ የምን ጥሪ ነው የጀነት ጥሪ ነው በጭራሽ ብድግ አለ ሀንዘላ ጦርነቱ ውስጥ ገባ በኃይለኛው ተፋለመ ወደፊት መሄዱን የምታውቁት አቡ ሱፊያን ጋር ተገናኘ የጦሩ ጀነራል የሀገሪቱ መሪ ጋር አለ አቡ ሱፊያንን ሰማይ ሲከፈት ሀንዘላም ሲገባ ከዛ ሲዘጋ ተመለከተ እርግጠኛ ነኝ ይሞታል በየ ነው አለች አቡ ሱፊያን ሊገልሲት አሰድ እብኑ ዙራራ የሚባል አንድ ከሃዲ መጥቶ ከጀርባ በሰይፍ ወረደበት ሐንዘላ እዛ ቦታ ላይ ተሰዋ ሲፈልጉት አካባቢው ውሃ በሌለበት ቦታ ሐንዘላ ራሱ ሰውነቱ ውሃ ያረግፍ ነበር የአላህ መልእክተኛ አግኝተነዋል ሐንዘላን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሁን እዚህ ቦታ ላይ ሆኖ አሁን ያሉ ማ በይነ ሰማይ ወልአርድ ይመለከታሉ አሉ መላእክቶች ሐንቫላ ሲያጥቡት ይመለከታሉ። ቢማ ልሙዝልም እንዴት ሊያጥቡት ቻሉ? እንደምታውቁት ሸሄዶች አይታጠቡም አይከፈኑም። ግልጽ ነው አደለ ባላ መንገድ የተሰውት እንዴት ሊታጠብቻለ ሚስቱን ጠይቋት አሉ ነቢዩ ለ ላላ ሚስቱ ትጠየቅ። ምናለች ማታ ከኔ ጋ ገደም ብሎ ነበር እ ጀናባ ነበራለች።

ወላሂ ከእንደነዚህ አይነት ሰዎች ጃርታ መሰለፍ በራሱ በጣም ትልቅ ነገር ነው፣ በጣም ትልቅ ክብር ነው። እንደዚህ አይነት ታሪኮችን ስንሰማ ወላሂ እኔስ ብሆን ብለን ማሰብ አለብን። እኛ ብንሆን በነሱ ቦታ ይህን እናደርግ ነበር? እንደዚህ አይነት ኢማን አለን? ሁላችንም ራሳችንን እንጠይቅ። ከእነሱ ጋር የሚስተካከል ኢማን እንኳን ባይኖረን ትንሽን ብትሆን ወደ እነሱ ለመጠጋት መሞከር አለብን። እኛንን አሁን በዚህ ኢማናችን፣ በዚህ ሁኔታችን፣ በዚህ ተግባራችን ከነሱ ጋር ጀነት ውስጥ የምንሰለፈው በጣም ነው የሚያሳዝነው። ወላሂ በጣም ከባድ ነው ያለንበት ሁኔታ ቆም ብለን ራሳችንም ማየት አለብን። ቻ ግን ዞሮ ዞሮ አላህ ሱብሐነሁ ወተዓላ አዛኝ መሀሪ ሩህሩህ ነውና መቼም ቢሆን ጥሎ አይጥለንም፣ በእሱ ተስፋ እስካልቆረጥን ድረስ። ስለዚህ አላህን ተስፋ አድርገን ነገ ከነሱ ጋር በጀነት እንገናኛለን በሚል ተስፋ ተውበት እያደረግን ወደ አላህ እንቅረብ። ነቢዩ ለ ሰላት ወሰላም አንዴ ሱብሒ ሰግደው ተነሱና፣ ዛሬ በህልም ያየው ያየዋሉ የሚያምር ጀነት ውስጥ የሚያምር ቤተ መንግስት አየው። ይሄ ለእኔ ነው እንዴ ብዬ መላይኮችን ጠየቅኳቸው። ላ ያንተማ፣ በጣም ግዙፍ ትልቅ ነው። ታዲያ ይሄ ማን ነው? የዑመር ነው ተባልኳሉ። ነቢዩ ለ ሰላት ወሰላም ነበሩ። ሰይድና ዑመር ፍጻሜውን ልንገራችሁ። ከመሞቱ በፊት መዲና ላይ ያለ በርካታ ሰራዊትን ወደ ጦር ይልቅ ነበር። እሱ ጀሃድ የመውጣት ዕድል ሰሃቦቹ እንዳትወጣ አሉት። አንተ ወጥተህ ሸሂድ ከሆንክ አገር ማን ይመራል? አንተ ተመለስ አሉት። ታዲያን እጁን አነሳ፣ ዱዓ አረገ። አላህ ሆይ ሸሂድነትን ወፍቀኝ፣ ፊ መዲነቲ ረሱሊከ ዐለይሂ ሰላቱ ወሰላም፣ ከነቢዩ አገር ላይ እዚቹ መዲና ላይ ሸሂድ አርገኛ

የዑመር አስተዳደር ወቅት የሰሓባው አንድነት የተጠበቀ ነበር። እሳቸው ካለፉ በኋላ ነው ምናቀው የሰሃቦቹ መሀል የመጣው ኺላፍ ጦርነቶች፣ ፍጅቶች የተስተናገዱት ከዑመር ህልፈት በኋላ ነበር።

ከዛም መጨረሻ ሸሃዳ ብሎችን ዱንያ አልትሰናበት። እርግጥም ዑመር ነቢዩ ዓለይሂ ሰላቱ ሰላም ወደ ነገሩት ጀነትን ያቀናል፣ ወደ ታዋቂው ቤተመንግሥቱ ያቀናል። በፍትህ መሩ፣ በፍትህ ኖሩ። ሰይድና ዑመር ፍጻሜያቸው አማረ። ወደ ተገነባላቸው ቤተመንግሥት አላህን ይገናኛሉ። አንድ ጊዜ ሰይድና ዑመር ረዲየላሁ አንሁ በዓሊ ክር ይላቸውና መቾ ለረሱላችን ሰለላሁ ዐለይሂ ወሰለም ይነግሯቸዋል። ያ ረሱላላህ ሰለላሁ፣ ሁል ጊዜ እኔ ሰይድና ዐሊን ባገኘኋቸው ቁጥር ሰላምታ እኔ ካላቀረብኩለት በስተቀር አቀርብልኝ ምንድነው ችግሩ ሲጠይቁልኝ ሲሏቸው፣ ረሱል ሰለላሁ ዐለይሂ ወሰለም ጠሩና፣ ለምንድን ነው አንተ ወንድምህን ፊትህን ፈገግ አድርገህ ልብህን ሰላም አድርገህ ለምንድን ነው ሰላምታ ማታቀርብለት ብለው ሲጠይቋቸው፣ የሚገርም መልስ ይጋ ሰይድና ዐሊ ረዲየላሁ ዐንሁ እኔ እርሱ ሲናገሩ ሰምቻለሁ ዱንያ ላይ ቀድሞ ሰላምታን የሚያቀርብ ሰው አላህ ስብሃነወተዓላ ጀነት ላይ ህንፃን ይገነባለታል ስትሉ ሰምቻለሁ። እና ያ ህንፃ የመር እንዲሆን ስለምፈልግ ነው እሱ ሰላምታ እስኪያቀርብልን የምጠብቀው አላቸው። አላህ ስብሃነወተዓላ በሰማነው የምንጠቀም ሰዎች አድርገን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰማን ትችላላችሁ። ቴሌግራም ቻናል ሊንካችን ኮመንት ላይ አለላችሁ። ገብታችሁ ፎሎ አድርጉ።